ግብአት ነው። ጃዋር ለቃለምልልስ ለምልስ ወደ ሬውት ስለመጣ በጣም አመሰግናለሁ። እንኳን መጣ እኔ አመሰግናለሁ ቴዲ መልካም እንግዲህ ሼር፣ ላይክ፣ ሰብስክራይብ አድርጉ የሚለውን መልእክት ላስተላልፍ እንደገና እና ወደ መጀመሪያው ጥያቄ ልሂድ። ጃዋር እስኪ ጠቅለልና ቀለል ባሉ ጥቂት ነጥቦች ልጀምር። በአንድ ቃለምልልስ አጋጣሚ ስለ ራስህ ስትናገር ስትራቴጂክ ሲንከር እንደሆንክ እንደምታስብና አይገመቴነት ወይም አንፕሬዲክቲቢሊቲ አንድ ዋና ስልትህ መሆኑን ስትናገር ሰምቼ ነበር። በዚያ ላይ በተለያዩ ጊዜያት አንድን ጉዳይ በተመለከተ ሀሳብ ስትሰጥ ከዚህ በፊት ኮንዴ ብለህ ነበር ሲሉ የምትለው ነገር አለ። ያኔ እኮ ይህን ያልኩት ለዚህ የፖለቲካ ግብ መሳካት ስል ነው ትላለህ። ወይም ግቡን አልገልጽም ያልክበት ጊዜም ተዚ ለኛል እና አንድ ጥያቄ የመጣልኝ ብዙ ጥያቄ ከተለያዩ ሰዎች ኦኬ፣ አሁን የምትለውን ነገር አት ፌስ ቫሊዩ አንድ ኢን ጉድ ፌይዝ እንዴት እንውሰደው? ሌላ ሕቡዕ ወይም ሲኒስተር ግብ የለውም ብለን እንዴት እንቀበል? የምትለውን ስትል እያልክ ያለኸውን ማለትህን እንዴት እንመን ያሉ ሰዎች ገጥመውኛል። ምን ትላቸዋለህ? እንግዲህ ምናልባት በእኛ ጀኔሬሽን ካሉ የፖለቲካ ሰዎች ውስጥ የፖለቲካ ህይወቱን በሚዲያ ከኖሩት ውስጥ አይ ቲንክ ግንባር ቀደሞ ይመስለኛል ላለፉት አስራ አስራ አምስት ዓመታት በፖለቲካ ሳደግ በነበረው እንቅስቃሴ በሰፊው ስጽፍ ነበር ስናገር ነበር። ስለዚህ አድማጮችህን እስከዛሬ የጻፍኳቸውን እስከዛሬ የተናገርኳቸውን በማዳመጥ በማንበብ ኮንሲስተንት ነበር ወይ ኢንኮንሲስተንት ነበር የሚለውን ራሳቸው እንዲወስኑ ተውላቸዋለሁ። ጥያቄያቸው እሱ ነው። ኮንሲስተንት አይደለህም ሰው አሁን የምንፈልገህ ነው የመጣኸው ለማለት ነው። እንዳልኩ እኔ ኮንሲስተንት ነኝ ብዬ ማስበው አልቲሜትሊ፣ በፖለቲካ አቋሜ እና በፖለቲካ አመለካካቴ ኮንሲስተንት ነኝ። ከጊዜ ወደ ጊዜ አገላለጾች ሊቀያየሩ ይችላሉ፣ ግን ኮሩ አስኳሉ ግን የቀጠለ ነው። ለዚህ ደግሞ አይቲ ማስረጃው አት ሊስት ከ2007 ዩሮፒያን ካላንደር ጀምሮ በግልጽ በህዝብ ስጽፍ ነበረ ከፓልቶ ጄኔሬሽን ጀምሮ ስናገር ነበረ። ከፌስቡክ በፊት ጀምሮ በስፋት ስጽፍ ነበረ አርቲክሎች። እነዛን በማንበብ መደምደም እንደሚቻል ይመስለኛል። እሺ፣ ጉዳዮቹን መሀል ላይ እናነሳቸዋለን። በአንተ እይታ ፖለቲካ ከሞራልና ከመርህ የተፋታ ነው ብለህ ታምናለህ? ግቡን እስካሳካ ድረስ በሞራል አንጻር ሬፕሬሄንስብል ቢሆንም መደረጉ ተገቢ ነው ባይነህ፣ አንድ ቃለምልልስህ ላይ ለኢንጀስቲፋይስ ዘ ሚንስ ብለህ እንደምታምን ስትገልጽ ሰምቼ ስለነበር ነው ያሰብኩትን አችይፍ ስላደረኩ በግሌ ያወጣሁት መስዋዕትነት መጨረሻው የተሳካ ስለነበረ ፕሮሰስ ጀስቲፋይስ ከሚል ነው። ሞራሊቲ ሴንተር። ሞራሊቲ ከሌለህ የህዝብ ትግር ማካሄድ አትችልም። ሞራሊቲ ሴንተር። እሺ አንድ ጥያቄ ላንሳ። ወደ ሰፋ በደንብ፣ ማለት ቲንክ አነጋጋሪ ናቸው ወደምላቸው ጉዳዮች ከመሄድ በፊት መጽሐፍ ላይ አየኋቸው። አንድ አመፀኛው አባ ያልካቸው አያትህ ናቸው። አንድ እንደ ካራክተር በጣም ፋስኔት ያደረጉኝ ናቸው ፈገግም አሰኝቶኛል። በተለያየ ሁኔታ የጻፍከው ነገር ስለሳቸው እና አንድ ሐሳብ ጫረብኝ። አንድ ቦታ ላይ ምን ትላለህ? ግብር ክፈሉ ሲባሉ መሬቱን የፈጠረው አላህ ምርቱን ያፈራሁት እኔ፣ መንግስት ምን ቤት ነውና ነው የሚካፈለኝ ማለታቸውን ጽፈሃል። እንደ አመፀኛው አባብ ሆኖ ኖሮ ስቴት ብሎ ነገር ይኖር ነበር ወይ? ምን ትላለህ? እንግዲህ አይ ቲንክ ኢንጀስቲስ ጋር ነው የሀገራችን ፖለቲካ በተለይ ዘመናዊ ፖለቲካ ከመሬት ጋር የተያያዘ እንደሆነ ታ ማወቃል ማታቃለ። በተለይ እኛ አካባቢ የነበረው የገባ ሲስተም በጣም አደገኛ ነበረ። የባህሌን እንቅስቃሴ ታውቀዋለህ። ከዚህ አንጻር ይህ ሕዝብ ሞደርን ስቴት ከመምጣቷ በፊት እዛ አካባቢ ነበረ። ሞደርን ስቴቱ መታ ታክሴሽን፣ በተለይ ደግሞ አቅም በላይ የሆነ ታክሴሽን የምታደርግበት ወቅት ነበር። ስለዚህ ያን ታክሴሽን እምቢ ማለቱ ናሽናል ሪስፖንስ ነበረው። በተለይ በደቡብ ኢትዮጵያ ላይ የገባር ሲስተሙ በጣም በዝባዥ ነበረ። ይሄንን የዚህ መልስ ነው፣ እና ከዛ አንጻር ነው ለማንሳት የወደድኩት። መልካም። እሺ እነዚህን ጠቅላላ ያሉ ጉዳዮችን እንለፋቸው እና ስለ አገዛዝ ማንነትና ብየና እናንሳ። በመጽሐፍ ገጽ 420 ላይ የብልጽግና አገዛዝ እንዴት መታየት እንዳለበት የሚያብራሩ በጣም ትኩረት ሳቢ አንቀጾች አስፍረሃልና እዛ ላይ ምን ብለሃል? አንደኛ የአገዛዙ በሚፈጽማቸው ግፎች ምክንያት በመሸማቀቅ የአብይን ጨምሮ በዙሪያ ያሉ ባለስልጣናትን ኦሮሞነት መካድ እንደማያስፈልግ ትጠቅሳለህ እና እንደውም እዛ ላይ የምትሰጠው ምክንያት አይ ቲንክ ኩዶስ መባል ያለበት ይመስለኛል። ምንድ ነው የምትለው? እዛ ላይ የኦሮሞ ክፉ የለውም አይነት ትምክህት ይመስላል። ይሄ ትክክል አይደለም ትላለህ እና ከዛ የሚቀጥለው ነጥቦችህ ግን ምንድናቸው? አገዛዙ ግን የኦሮሞ መንግስት ተብሎ መፈረጁ አደጋ አለው ትክክልም አይደለም ትላለህ። ለዛ የምትሰጣቸው ምክንያቶች አሉ። አንደኛ አገዛዙ የኦሮሞ ህዝብን ተጠቃሚ ያደረገ እንደሚያስመስል ታነሳለህ። የተጠቃሚነት ጉዳይ። ሁለተኛ የኦሮሞ ህዝብ ውክልና ያልሰጠውን አገዛዝ የኦሮሞ ብሎ መግለጽ እንደማይገባ ታነሳለህ። የውክልና ጉዳይ ይሄ አገላለጽና አተያይ የአገዛዙ አገዛዙ የፈጸማቸውን ወንጀሎች ከአንድ ብሔር ጋር ብቻ የማያያዝ አደጋ አለው ትላለህ። የተጠያቂነት ጉዳይ። ይሄ አገላለጽ የሌሎች ብሔሮች ልሂቃን በአገዛዙ ውስጥ ያላቸውን ተሳትፎ መካድ ይሆናል ትላለህ። ይሄ አሳታፊነት ጉዳይ። ሰው አሁን እነዚህን የተጠቃሚነት፣ የውክልና፣ የአሳታፊነትና የተጠያቂነትን ጉዳይ ሰበዞች እንያዝና በዚህ መሰረት አንተ ከዓመታት በፊት ባጋረሃቸው መልእክቶች እዚህ መጽሐፍህም ላይ በልዩ ልዩ ጊዜያት በሰጠሃቸው ቃለ ምልሶችም ላይ አብይ ከመምጣቱ በፊት የነበረውን መንግስት የትግሬ ዘረኛ አገዛዝ ቡድን ብለህ ትገልጸው ነበር። የሚያሰማረውንም ጦር አጋዚ ጦር ትለው ነበር። ከ83 በፊት የነበሩትን መንግስታት የአማራ ገዢ መደቦች እና የሚያሰማሩትን ሰራዊት ደግሞ የነፍጠኛ ስርዓት ብለህ ትገልጻቸው ነበር። እነዚህ አሁን ለአብይ አፕላይ ያረካቸው መለኪያዎች ለነዛ አገዛዞች ስለምን አይሰሩም? እንግዲህ የአብይ መንግስት ላይ በኦሮሞ ዲስኮርስ ሁለት አስተያየት አለ። አንዱ በተለይ አብይ በኦሮሞ ላይ በሚፈጽመው በደል የተነሳ የእሱ ማንነት ኦሮሞ አይደለም ኦሮሞ የማራቅ አዘሪም ነገር አለ። አብይ ኦሮሞ ነው። ያ ብቻ ሳይሆን የደም የዘር ዘለላ ቆጠራ ብቻ ሳይሆን በኦሮሞ ትግል ወደ ስልጣን የወጣው ኮርስ ወደኋላ ከሄድክ እና ኃይለስላሴ የኦሮሞ ዘር እንዳለባቸው ይታወቃል፣ ወይም ደግሞ ደም እንዳለባቸው አብይ ግን ለየት የሚያደርገው ወደ ትግል የሚወጣው ያ ነው። በሁለተኛ ወገን ደግሞ ታየው አብይ ኦሮሞ ስለሆነ ብቻ ይሄንን የኦሮሞ መንግስት ማለት አለብን የሚለው ነው እና እኔ በመካከል ላይ አይ እውነታው መካከል ላይ መሆን ያለበት አብይን ኦሮሞ አይደለም፣ ወይም ደግሞ ይሄን መንግስት ምንም ነገር ከኦሮሞ ጋር ግንኙነት እንደሌለው ማድረግ ተቀብ ሌንጮ የሚለው አቶ ሌንጮ የሚለው ነገር አለ። ይሄን መንግስት ከኦሮሞ በስተቀር ሌላው ህዝብ እንደ ኦሮሞ ያዋል ያን ኢንፋክት በካድ ከባድ ነው። ስለዚህ ኖ፣ ከዛ ይልቅ ከእኛ የወጣ ክፉ መሆኑን አምነን ይሄንን ክፋት መገሰጽና ይሄንን ክፋት ማረም የኛ ኃላፊነት አይ ወን ሴንስ ኦፍ ኦብሊጌሽን አሞንግ ኦሮሞስ። ከዚህ በፊት የነበሩት አመራሮች ከአማራ ወገን የወጣ የአማራ ሞቢላይዝ አድርጎ ሌሎችን ስጨቁን የነበረ አለ። ምንም የሚካድ ነገር አለ። ከትግራይ የወጣ ትግራይ የትግራይ ጦር ተጠቅሞ ስልጣን ይዞ ሌላውን ስጨቁን የነበረ አለ። አሁን ያሉትም ኃይሎች በኦሮሞ ወጣቶች ትግል ስልጣን ይዘው፣ በተለይ አሁን አሁን ደግሞ በኦሮሞ ውስጥ ተወሽቀው ሌላው ማህበረሰብ በመጉዳት ለመሄድ ይፈልጋሉ። ይሄንን መከላከል ያስፈልጋል። ባላንስ በማድረግ የኦሮሞ መንግስት ነው እንዳትለው አንድ ሰው የኦሮሞ የትግራይ መንግስት ወይ ደግሞ ሌላ መንግስት ለማለት በህዝብ የተመረጠ አይደለም የህዝብ ጥቅም እያስከበረ ስለዚህ ብሎም ሲሆን እኔ ስጠቀም የነበረው የትግራይ ከትግራይ ወጣ ገዥ ቡድን ይህንንም እኮ የምለው የትግራይ ዘረኛ አገዛዝ ቡድን ነበር የምትለው ዘረኛ አገዛዝ ዘረኛ ተጠቅመሃል። ጀዋር ፖስትህ ላይ ኢንፋክት ያኔ ሀጎስና ቶላን ጉዳይ በጻፍክበት ወቅት ተቃውሞ ሲመጣ እደግመዋለሁ። እንደሁም አሁን ያለው ሁኔታ የትግራይ ዘረኛ አገዛዝ ቡድን ያለው ይህንን እኔን ከማሳመናችሁ በፊት መጀመሪያ ህሊናችሁን አሳምኑ ብለህ ጽፈሃል። ቃሉን ያልኩ የህውሀት የትግራይ በላይነትን ያቀናቅል ነበረ። አይ ቲንክ የአብይን ክፋት አብይ በኢትዮጵያና በሌላው ህዝብ ላይ ባደረገውን ክፋት ተጠቅሞ ህውሀት በህዝባችን ላይ ሲያደርግ የነበረውን በደል ለመካድ መሞከር አደጋ ነው። ኖ በደሉ መካድጋ አደለ ነው። ካራክተራይዜሽን ጋር ነን ጀዋር። አሁን ጥያቄው ኮም የሆነው ጀዋር አንተ የኦሮሞ የአብይ መንግስት የኦሮሞ መንግስት እንዳይባል ያቀረብካቸውን ምክንያቶች በሙሉ ከአብይ በፊት በነበሩት መንግስታት ላይ አፕላይ ማድረግ ለምን አይቻልም የሚለው ነው ጥያቄ። ይቻላል። አፕላይም ሳደርግ ነበረ። ህወሀትን ደጋግሜ ደጋም የትግራይ ገዢ ቡድን እያልኩ ነበር። ከትግራይ የወጣ ገዢ ቡድን ደጋግሜ ደጋግሜ ስናገር ስጽፍ የነበረውን ካየው የትግራይ ገዥ ቡድን ኢንፋክት ደጋግሜ፣ በተለይ በትግሉ ጊዜ ስለ የነበረው እነዚህ የትግራይን ህዝብ ደሞች ወደፊት የለ አይተው እንደሆነ ረጅም አርቲክል አለ። ትግራይ ናሽናሊዝም ፍሮም ዩ ኖ ዌፐን ኦፍ ሬዚስታንስ ቱ ዌፐን ኦፍ ሪፕረሽን የሚል በዛ አይነት ታይትል ይጻፉታል። ትልቁ ስትራቴጂ መሆን ያለበት ህወሓት በትግራይ ህዝብ ውስጥ እንዳይወሸቅ ትግራይ፣ በዚህ 2012 መለስ እያለ ማለት ነው ትግራይ ህወሓትን ከትግራይ መነጠል አስፈላጊ እንደሆነ የጻፉበት ነው። ይህንን በዚህ ነው እንዳሁም የምታወቀው ነው። ጀዋር ኢንፋክት ስመ ሲጠቀስ እኔ በኋላ አነሳዋለሁ ብዬ ነበር የማስበው፣ ግን በዋነኝነት በትግራይ ህዝብ ላይ የጀኖሳይድ ትርክት እንዲሰራ ከረዱ ሰዎች ዋነኛው ነው ተብሎ ነው የምትጠቀሰው። አይ ቲንክ በተወሰነ መንገድ እጋረዋለሁ ነው እሱን አስተያየት፣ ምክንያቱም የሀጎስና ቶላን ተረክ ካነሳ ሀጎስ ህወሓት ብቻ አይደለም የሚያወራው ሀጎሶች ሁሉ ህወሓት አይደሉ መቼስ ይሄን ፕሪዝም ታረጋለህ ብዬ አልገምትም ሀጎስ እና ቶላ ብለህ ከገለጽ ስለ ፓርቲ እያወራህ አልነበረም ፕላስ ያልከው የትግሬ ዘረኛ አገዛዝ ቡድን ስትል ህብረተሰቡን በጅምላ ላይ ያሳየት ጠቅ አልነበረም ወይ ጀስት ስቱ ሜቅት ክሊር ነው የትግራይ ዘረኛ አገዛዝ ቡድን የሚል አልጠቀም የሚያላቅም ይህንን አንተ ታቀርበለ ለዜና ልክላ ትችላለሁ እሺ እሺ ጠየቅ ጠየቅ እኮ ለምሳሌ ዋናው አናሊስ በዚህ ላይ በጻፍኩ ፔፐር ውስጥ ሄደህ ማየት ትችላለህ። የህወሀትን ከትግራይ መነጠል ትልቅ አደጋ አለው። ኢንፋክት ሌላው ደግሞ አቮይዲንግ ሲሪያ የሚል የጻፍኩት አርትክል አለ። ትልቁ ፒትፎል የሚመጣው የትግራይን ህዝብንና ህወሀትን አንድ ላይ ለመጨፈለቅ የሚሞከር ከሆነ አደጋ አለው፣ ለትግራይና ህዝብ ብቻ ሳይሆን ለተቀረው ኢትዮጵያ አደጋ አለው የሚል ነው። እንዲህ አይነት ትችቶች ይነሱ ያለው እኔ በመራው በወጣቶች ትግል ውስጥ ሁሉ ሲደረግ አንድ ሰው ትግራይ ውስጥ የኦሮሚያ ውስጥ አልተጎዳሚ ትግራይ ተወላጅ ነው። እሱም ስህተት ነው። እሱም ስህተት ነው። የተጎዱ ሰዎች አሉ፣ ግን ባይሆን እኔ አንተ እንደውም ክሬዲት ማግኘት ባለ ካለብህ በዚህ ጉዳይ አንተ ጣልቃ ገብተህ የቀሩ ውድመቶች እንዳሉ አውቃለሁ። ለምሳሌ ጀስት ቱ ዩር ክሬዲት፣ ይሄ የሚነግረህ ግን ጥቃት እንደነበረ ነው በአንተ በግል በሰማህበት ጊዜ ነው ይሄ መደረግ የለበትም ብለህ ጣልቃ የገባህባቸው ጉዳዮች አሉ። እሱን መካድ ትክክል አይደለም። በአንጻሩ ግን በአደባባይ ያራመድከው ነገር እኔ አሁን ምልክ ለዜና ልክላትና ስክሪንሾቱን ብታሳይልኝ ደስ ይለኛል። ልክላት አለሁ እጄ ላይ ያለ ሊንኩ። ትክክል አይደለም ኢንፋክት፣ ዘረኛ አገዛዝ ነው፣ የትግሬ ዘረኛ አገዛዝ ነው ዘረኝነትም ስልጣን ላይ ያለ ብቻ የሚሆነው ነው ብለህ የጻፍከው ብታስታውሰው ምናልባት እኔ ቅድም እንዳልኩ ህይወቴን በሙሉ በሚዲያ የኖርኩ በተለይ ደግሞ ያኔ በምናደርገው ፕሮሰስ አራት ዓመት ከፍተኛ ደማፋስ የሆነ ትግል ስናካሂድ መአት ትግራይ ነው፣ ኦሮሚያ ውስጥ ያለው መአት የትግራይ ተወላጅ ነው። ኦሮሚያ ውስጥ ያለው እንደሚባለው እኛ ፀረ ትግራይ አቋም ቢኖረንና ፀረ ትግራይ ፕሮፓጋንዳ ብናዛ ኖሮ ከፍተኛ ጉዳት ይደርስ ነበር፣ አልደረሰም። ኦኬ፣ ያንን ደግሞ ከሌላ ቦታ ኮምፔር አድርገው። ያ ብቻ አይደለም ለውጡ ከመጣ በኋላ ቲንግስ ወንት ኖርማል የትግራይ ተወላጆች ኦሮሚያ በነጻ በሰላም ይኖራሉ ዛሬ ኦኬ ወለጋ ውስጥ፣ አርሲ ውስጥ፣ ሀረርጌ ውስጥ በሰላም ይኖራሉ። ታዲያ የአንተ የምትለው ፕሮፓጋንዳ ያንን አንተ የምትለው ፀረ ትግራይ አቋም ብናራ የምንኖረው የት ነበር የሚደርሰው እሱን? የኦሮሞ ህዝብ ቸርነት አድርጌ ወስደዋለሁ። ግን ወደ ካራክተራይዜሽኑ እንመለስ ጀዋር፣ ቅድም ያነሳኋትን ለመዝጋት ያክል ወደ ሌላ ጉዳይ እንድንሄድ። አሁን ቅድም የዘረዘርናቸው ነገሮች በነዛ አገዛዞች ላይ የሚሰሩ ከሆነ ዘን እነዛንያን አገዛዞች የትግራይ ገዥ ቡድን ወይም የአማራ ገዥ መደብ መንግስታት ማለት ትክክል አልነበረም ማለት ነው። ኦር አሁን የአብይ አህመድ መንግስት የኦሮሞ ገዥ ቡድን ነው መባሉ ትክክል ነው ማለት ከሁለት አንዱ መሆን ያለበት ይመስለኛል። እሱ የአብይ አገዛዝ ወይ ብልጽግና አገዛዝ የኦሮሞ ገዢ ቡድን ነው ሁለት አምናለ ታይድ ወለዛማ ከሄንኩ አብይ አህመድ እኮ የህወሓት ልጅ ነው። የኦሮሞ ልጅ አይደለም ከኦህዴድ በእናንተ ምርጫ ነው በእናንተ ምርጫ ነው ደሰሳኛአለም ከከፈትገው እዛ መሄድ አልፈለኩም ኦህዴዶች እያንዳንዳቸው ከየሰፈራቸው መልምሎ ከኦሮሞስ ክፉዎቹን ሰነፎቹን መጥፎዎቹን መልምሎ ኦነግን ገፍቶ በኦሮሞ ህዝብ ላይ የጫለው ህወሓት ነው አንድ በል ሁለተኛ ድርድር በምናደርግበት በምናገርበት በትግል ውስጥ ከኦህዴድ ውጭ ሌላ እንዳይመጣ የወሰነው ህወሓት ነው ሲከራከር የነበረ ኖ ኖ ኖ ጋር ይከፋ እዚህ ጋር ቆይ ቆይ ቆይ ቆይ፣ መጽሐፍህ ላይ ራስህ የጻፍከው ነገር አለ። ምን ብለሃል? አዲስ የፖለቲካ ፓርቲ እንዲመሰረት ካባዱ ለሐሳብ ቀርቦ ያንን ሐሳብ ለሌሎች ሰዎች ሳቀርብ በቄሮዎችም ሆነ በሌሎች የፖለቲካ ተዋንያን ዘንድ ፈጽሞ ተቀባይነት አላገኘም ብለ ጽፋል። ኦ ሜይ ቢ ህዋት ከኦህዴድ ውጪ መሆን የለበትም ብሎ ሊሆን ይችላል። አንተ መጽሐፍህ ላይ የጻፍቀው ግን በከኔ እኔ ያቀረብኩት ሐሳብ በኦሮሞ ውስጥ በነበሩ ሰዎች ተቀባይነት አላገኘም ብለህ ነው። በእሱ እንዴት ተሰሁለቱንም ጽፌዋለሁ አንብበህ ከሆነ ሁለት፣ አንደኛ በእኛ ሳይድም በእኛ ሳይድም ፍላጎት አልነበረም። ከህወሓቶች ሳይድ ደግሞ መጀመሪያ ስልጣን የማሳለፍ ፍላጎት አልነበራቸውም። ቀጥሎ ግን የምናሳልፍ ከሆነ ይሄ በቀጥታ ሲሉ የምናሳልፍ ከሆነ ከኢህአዴግ አባላቶች ከወዴድ ውስጥ መሆን አለበት የሚል አቋም ነበራቸው። ለምን መሰለህ? ያሳደጉት ውሻ ይነክሳል ብለው አላስቡም። አብይ ብቻ ለምንድን ነው የህውሃት ልጅ የሚሆኑ? ለማን አንተ በህውሃት ዘንድ ተቀባይነት ከማግኘቱ በፊት የትግሉ መሪ እንዲሆን በሚዲያ ስራ ሰርተናል ብለህ ጽፈሃል። ለማም የህውሃት ልጅ መሆን አለበት በዛው መሰረት ነው። ምን ጥያቄ አለው? ለማም አባዱላም፣ ሁሉም እኮ የተቀበላችኋቸው ግን ስልጣን ወደ ኦሮሞ እንዲመለስ ተስማምታችሁ የናንተ መሪዎች ናችሁ ብላችሁ ተቀብላችሁ ፖለቲካል ተቀባይነት እንዲያገኙ የሰራችሁባቸውን ሰዎች ክፋታቸው ጋር ሲደርስ ወደ ህውሃት ልትወረውሯችሁ አትችሉም ልልህ ነው እነዚህ ሰዎች አንተ ስላልከው አሁን የኦሮሞ መንግስት አልከው አይደለም፣ እነዚህ ሰዎች ግን መልሙኑ ኖ ኖ ኖ እኔ አላልኩም። ባይዘው ከተጫው አንተ ትላለህ ወይ ነው እንዴ ጥያቄ? አረ ጸረ ኦሮሞ የሆኑትን በተለይ ደግሞ ለኦሮሞ እድሜያቸውን ኦሮሞን እንዲጎዱ፣ ኦዴድ እኮ የተመሰረተው በመጨረሻ ገልብጥ ነው የትግል አካል አደረግነው እንጂ ግማሹን፣ በከፊል ኦሮሞን እንዲጨቁር ኦሮሞን እንዲበዘብዝ የተቋቋመ ድርጅት ነበር። ይሄን ደግሞ ያቋቋመው ኦነግ አይደለም ይሄን አቋቋመው ደግሞ የኦሮሞ የሮሙ በተኛ ድሬ አመራር አይደለም። አንተ ራስህ ጃዋር፣ አንተ አንተ ራስህ ምን ብለሃል መሰለኝ የኦሮሞ ልሂቃን ዘጠና በመቶ የሚገኙት በኦህዴድ ውስጥ ነው ብለሃል። ስለዚህ በዘጠና በመቶ የኦሮሞ ልሂቃን የነበሩበትን ኦህዴድን በኦሮሞ አልተቋቋመም ማለትህና በኋላ ደግሞ ዋና የትግሩ መሪያ አድርገህ ይሄ ኦህዲድ የነበረ ሀይል በኢትዮጵያ ህዝብን ተቀባይነት እንዲያገኝ ያን ያህል ካምፔን ካረክ በኋላ ኦህዲድ መቆቆም ነው ማለት ዲስንጀነስ አይሆንም ወይ ለዘን ዲስንጀነስ አይሆንም አሁን ብልጽግና 15 ነው 16 ሚሊዮን አባል አለኝ ይላል አይደል ይሄ ሁሉ የአብይ ደጋፊ ነው እንዴ የአብይ የአብይ ስርዓት ነው እንዴ የኢትዮጵያ ቢሮክራት በሙሉ ተገዶ ነው ስርዓቱ ያለው የኦሮሞ ሊቅ በመምር የኦሮሞ ቢሮክራት ወጥቶ ወዶ ሆኖ ተገዶ በኦዴስ ነው ያለው። ይሄን ሁሉ እንደ ጠላት መፈረጅ ትግሉም መጉዳት ነው የሚል ነው ጽሑፉ። እሺ፣ አንድ የመጨረሻ ጥያቄ አሁንም ያልመለስክልኝ፣ የአብይ አገዛዝ የኦሮሞ ገዢ ቡድን ነው ወይስ አይደለም የሚለው። የአብይ አገዛዝ ፐርሰናሊስቲክ ሪሌሽንሺፕ ፓርቲም አይደለም፣ ፓርቲም የለም ኮ ብያለሁ። አገዛዝ ነው ያኔ እኮ ህዋት ያደግ ይያል ነበር ምንናገረው? ዛሬ እኮ አብይ ብልጽግና ማለት ነው፣ ማለት ነው እሱ። አብይ አሁን በአሁን ወቅት በመንግስት ውስጥ ያለው ስልጣን መለስ ዜናዊ አልነበረውም ትላል፣ ኃይለ ስላሴ አልነበራቸውም ትላል። የላቸውም ብለህ እንደተናገርክ ማንድ ቦታ አይቻሉ፣ ግን ሪስፖንስብሊ ተጠቅመውበታል ልትል ካለው ነው መስጠቀር። መለስ ዜናዊም ሆነ መንግስቱ ኃይለ ማርያም ወይም ቀደመው ኃይለ ስላሴ በአብይ ልክ ስልጣን አልነበራቸውም ብለ እንዴት ለትክክት ይችላል? ኮንሰንትሬሽን ኦፍ ፓወር ነው እያወራሁት። ሀይለስላሴ እራሱ ስዩም የእግዚአብሔር ይባላል አለም በዛ ጊዜ ክራውን ካውንስል ነበረው። በዛ ጊዜ ኮንሰልቴሽን ነበረው። የመለስማ ለየት ያለ እኮ ነው። የመለስን እኮ ከወሰድከው መለሶ ዋን ሞግዳ ይኳል። እነ ስዩም አሉ፣ እነሱ ሳይወጡማ በተለይ ከእዚያ ሌሎቹ አዲሱ አሉ፣ እንበረከት አሉ ዛሬ እንደዛ አይነት ነገር የለም። መጽሐፍህ ላይ ምን ብልሃል መሰለ ጀዋር፣ ከዘጠና ሶስት በኋላ ስልጣን በመለስ ዙሪያ በመከማቸቱ እና መለስ ወደ ግለሰባዊ አምባገነንነት በመፍጠሩ ምክንያት ትግሉን ከመለስ ጋር ማቆራኘት በጣም ይቀል ነበር ብልሃል። ሶ መጽሐፉ ላይ ኦልሬዲ ሰድ ዳት ያ በመለስ ጊዜ የነበረው ነገር ፐርሶናሊስቲክ ማለት የግለሰባዊ አምባገነንነት ሰፍነው ብለነበር ትጠቅሳለህ። አሁንም እኔ ይህን ጥያቄ እያነስራ ያለሁበት ምክንያት ከዚህ እወጣለሁ የመጨረሻ ጥያቄ ነው። እነዛ ቀደም ሲል የዘረዘርናቸው የተሳታፊነት፣ የተጠያቂነት፣ የተጠቃሚነትና የውክልና ጉዳይ በአብይ ላይ አፕላይ ተደርገው በመለስ ወይም በመንግስቱ ኃይለ ማርያም ወይም በኃይለ ስላሴ ላይ እንዴት አፕላይ እንደማይደረጉ ዚገባኝ ስላልቻለ ነው። የመጨረሻ ጥያቄ ነው። አይ ፕሮሚስ በዚህ ጉዳይ አ ነው። ዘ ዲግሪ ዘ ዲግሪ፣ መለስ ኢንፋክት፣ አንዱ የመለስ ችግር እየመጣ የመጣው እነ ስዬን ፐርጅ ካደረገ በኋላ የኮሌክቲቭ ሊደርሺፕ የኮሌክቲቭ ዲሲዥን ሜኪንግ ፕሮሰስ እየቀነሰ መጣ።

ዲክቴተርስ በዲግሪ ቱ ዊች የፓወር ኮንሰንትሬሽን አሁን በአንድ እጅ ያለው በኢትዮጵያ ታሪክ ታይቶ የሚያውቅ አይደለም። ታዲያ አንተ ለምን የኦሮሞ መንግስት ነው አልክ ከዚህ ቀደም? አዎ፣ ባለ ጊዜ ነን፣ ባለ ተራ ነን፣ የእኛ ጊዜ ነው፣ በእርግጥ ኦሮሞን ለስልጣን አብቅተናል፣ ለምን አልክ? አሁንስ ያንን የምንለወጥው ው እኔ ያልኩት ሙርና ኦሮሞ የኦሮሞ ፋሽን ነው ስልጣን ላይ ያለው። ይህን የምለው ለምንድን ታውቃለህ መካድ አስፈላጊ እንዳልሆነ ይህንን ስርዓት ኮንስትሬን ማድረግ የኛ አይደለም አይመለከተንም ብሎ በመካድ ከኃላፊነት ከመሸሽ ይልቅ ከኛ የወጡ ናቸው፣ በኛ ስም ነው ስልጣን ላይ ያሉት ዘርፎር ዊ መስት ኮንስትሬን ዘም የሚል ኃላፊነት ሊሰማው ይገባል። ይሄ የሀላፊነት ስሜት በኦሮሞ ልሂቅ፣ በተለይ በኦሮሞ ልሂቅ ሊሰማ እንደሚገባ ካስታወስክ ምን ነበር የነበረበት ላይ ነበር እስር ቤት እያለው ኮምፕሊትሊ አብይ ከአማራ ፖለቲካዊ ሀይሎች ጋር አላየንስ በመፍጠሩ የተነሳ ኮምፕሊትሊ እሱን ዲስኦውን በማድረግ ከኃላፊነት ለመሸሽ የሚደረግ ሙከራ ነበረ። ያ ትክክል አይደለም። ምንም እንኳን እኛ ባንወደውም፣ ምንም እንኳን እኛም ባይወክልም፣ በእኛ ስም ነው ስልጣን ላይ ያለው። ኮንስትሬን ማድረግ ኃላፊነት አለብን ማለት ነው።